ምርት፣ ቀይወጥ ካልጫ ጋር ሳይበዛ ምሳ በቂ ነው። ለበሰው ለሶስት ሰው ይበቃል። ሰላም የኢትዮጵያ ሰቦች እንደምናችሁ ሰላም ናችሁ። አሁን ሴ ዛሬ ለየት ያለ ፕሮግራም ይዤ ነው የመጣሁት። እስቲ የምንሰራቸው እንግዲህ ሁለት አይነት ወጦች ናቸው። አንደኛው ድንች በስጋ ቀይወጥ ነው። ሁለተኛው ደግሞ ድንች በስጋ አልጫ ወጥ ነው የምንሰራው። እስ እንደምችልና ምችልና እንደማልችል እንግዲህ እናንተ ትፈርዳላችሁ። እንግዲህ አሁን ይሄ ቀይ ሽንኩርት ነው። ይሄ ለቀዩ እንትን ለቀይ ወጥ ነው። ይሄኛው ደግሞ ላልጫ ወጥ ነው፣ ተከትፎ እየተዘጋጀ ነው። እዚህ ጋር ደግሞ ስጋ አለን። ስጋ ግብአቶች አሉን። እዚህ ጋር ደግሞ ድንች አለን። ኦሬዲ ታልጦ የተዘጋጀ ድንች አለን። እዚህ ጋር ዘይት አለን። እዚህ ጋር ደግሞ በርበሬ አለን። እዚህ ጋር ውሃ ማሞቂያም አለ፣ የሚያስፈልገው ውሃ ማሞቂያ አለ። ጫውም ደግሞ አለ። ነጭ ሽንኩርትም ቃሪያም እንግዲህ አለ አዘጋጅተናል። ቃሪያ መጨረሻ ላይ ነው እንግዲህ አልጫ ላይ የሚጨምረው። አሁን እንግዲህ ከሽንኩርት ከተፋ ነው የምንጀምረው መጀመሪያ የምንሰራው እንግዲህ ቀይ ወጡን ነው እ እንደሚከተለው ተከታተሉኝ እንግዲህ ቀይ ሽንኩርቱን ለከተፈን ያለነው ነው እናደርገን ከፍትፋለን። ቀይ ሽንኩርቱ ባናደቀውም ችግር የለውም። መካከለኛ አድርገን እናደርገን ከፍትፋለን።

ሌሎች በዛቤ ወጡንም ለማጣፋት ቆንጆ ነው። በጣም ባይበዛም መካከለኛ አድርጎ መክተፍ። ሽንኩርቱን ከትፈን እንጨርሰናል ማለት ነው። ድንች በስጋ ለቀይ ወጡ ነው እንግዲህ፣ ሊጋ ደስታለ ውስጥ እንጨምራለን ማለት ነው። እንዳተነቀቀ አድርገን እንጨምራለን። እሺ ጨርሰናል። አሁን እንግዲህ ይሄንን እዚህ ጋር እንለኩሳለን፣ እንደጃውን እንለኩሳለን። ከዛ በኋላ እንግዲህ በእንፋሎት ነው የምናበስነው። እዚህ ጋር ውሃ አለ፣ ውሃ እናሞቅበታለን። በሞቀ ውሃ ቢሆን ጥሩ ነው፣ ለፈትናትም እና ለማጣፈጥም ጥሩ ነው። ይገባውን እንለኩሳለን

ይህንን መጠንቀቅ

ገ ይ እንግዲህ በዚህ አድርገው እንግዲህ ስጋው ታጥቧል፣ ታጥቧል። እንግዲህ እየተከተፈ ያለው በዚህ ያህል እናዘጋጀለን። ደስታችን እንዳያድርብን ስላረግ ነው እንዴ ያቀለለ? እሳቱን ዝቅ ስላደረግን ነው። ራሱ ቀስ ብሎ ነው እንትን የሚለው። አስተያየታችሁን እንግዲህ ኮሜንት የሚል ቪዲዮ ላይክ እና ሼር እያደረጋችሁ የቀረውን ደግሞ ላጥላት ላጥላጥ አድርገን ይሄንን ደግሞ አሁን ድንቹን እንደምንጠው፣ ቀይ ይሄኛው ላልጫ ይሆናል። ይሄኛው ደግሞ ለቀይ ወጥ ነው ድንች በስጋ። እና ይሄንን ደግሞ ድንቹን እንደዚህ አድርገን እንከታተፋለን። ከከታተፈን በኋላ ደግሞ። እዚህ አድርገን በተለያየ ቅርጽ መክተት ትችላላችሁ፣ ችግር የለውም እንደዚህ አድርገን ድንቹን እንከታተፋለን። አነሳ ነሳ ቢል ቶሎ ለመብሰል ቆንጆ ነው። ያድርገን ድንቹን በዚህ መልኩ እናዘጋጀዋለን። ብንፈልግ በተለያየ ቅርጽ በዚህ አድርገን ድንቹን ይህንም ሳህን እንግዲህ እናጥበና ውስጥ እናደርጋለን። እንግዲህ ምግብ ስንሰራ በንጽህና መሆን አለበት። እጃችንን እጅን በሳሙና ነው ታጥቤ በደንብ በጥንቃቄ ነው ሊዘጋጀው ምግብ ሁል ጊዜ ንጽህና ይፈልጋል

ጀንብ በኋላ አሁን እሳቱ ቀነስ አድርጌ ነው የጠርኩት። አሁን ሽንኩርቱ በስሏል። ስለዚህ ዘይት እናደርግበታለን። አሁን ወደዋላው ስራችን ነው። እንግዲህ ሁሉንም ጨርሰናል። እዚህ ጋር እንደ ካሮት

እዚህ ጋ እንግዲህ በርበሬውን እንጨምራለን። ምክንያቱም በርበሬው አብሮ ብቅላለ የማቃጠል እንትኑ እራሱ ይቀንሳል። ስለዚህ እዚህ ጋ በርበሬውን እንጨምራለን፣ አይተን ገምተን ማለት ነው እንጨምራለን። እያየን እንጨምራለን ማለት ነው። ሳፉን ቀለስ እያደረግን ብንሰራ ጊዜ የምናገኛለን። አጫው ናደና ግለጫው ስጋውን መጨመር እንችላለን። ምክንያቱም በርበሬው እስከሚቁላላ አለጫው ላይ ስጋውን መጨመር እንችላለን። አብሮ ማርሰብ እንችላለን ማለት ነው።

ቅርጫ ትንሽ ነው የሚያስተምሩት ላይ ለስነልኝ ነው። እሺ አሁን እንግዲህ በርበሬው ተቁላ አልቋል። ተቁላ አልቋል ማለት ነው በስሏል። አሁን ስጋውን እንጀምራለን። አብሮ አንድ ላይ እንዲበስል ስጋው እንግዲህ ማለት ነው ዘጋጀነው ከት ነው ስጋው ከተጨመረ በኋላ እንግዲህ እናዋለን። ኮሜንት እያደረጋችሁ ከስር ላይክሽን እና ኮሜንት እያደረጋችሁ እንግዲህ ያው ደለች መጨረሻ ቶሎ ስለሚበስል መጀመሪያ ስጋ ነው የሚገባው። ይሁት እንግዲህ ምርጥ ምርጥ ምርጥ ምርጥ ምርጥ። ይሄው አልጫው ወረደ፣ ደርሷል። ልንቹንና ካሮቱን አንድ ላይ እንጨምረዋለን። በዚህ አድርገን እንጨምረዋለን። የታጠበ ነው። በዚህ መልኩ እንጨምረዋለን። በአይነት ስለሆነ ምንም ማለት አያስፈልግም። የሚፈለግካለ እኛ ግን በትንሹ ነው የምንፈልገው። እንደዚህ እናደርጋለን። ህይወት እንግዲህ ምን እንደሚመስል ይመስል፣ ድንች በስጋ ቀይ ወጥና ድንች በስጋ አልጫ። አሁን እዚች ጋር ደግሞ ነጭ ሽንኩርትና መጨረሻ ላይ እዚህ ጋር አልጫው ላይ ቃሪያ ይጨመራል ማለት ነው። እዛ መጨረሻ ላይ ለፈልጉ ቅቤ መጨረሻ ላይ ወጡ ላይ ጣል አልጫውም ላይ ጣል ለማድረግ ትችላላችሁ። እሺ እንግዲህ እናያለን። ምርጥ ምርጥ ምርጥ ምርጥ ምርጥ ምርጥ። ራሴን ማድነቅ አይደለም፣ እናንተ ፍረሉ የበሰለ ስለሆነ አሁን ድንቹን ልንጨምር ነው። ድንቹን እንደዚህ አድርገን እንጨምራለን። ድንች በስጋ የሚባለው እንግዲህ ይሄ ነው። ጫው መጨረሻ እንግዲህ እንጨምራለን ያበሰል ነው ነው እንግዲህ እያደረግን እያበሰለ ነው ነው ትንሽ እንዲበስል ከደን ብናደርገውም ችግር የለውም። ጠብ ጠብ ውሃ ከደን ብናደርገው ገንፋሎቱ ይበስላል። እንደምታዩት ነው። እንግዲህ እየደረሰ ነው ወጡ። አሁን ጨውን ጨምርና ነው ጨውን ጨምራለን። አንድ የሾርባ ማንኪያ ጨው ሳና በዛ ቀይ ወጥ ላይ ጨው ሲበዛም ደግሞ እንድን ጨምርበታለን ማለት ነው። እንዳይበዛ ቢያንስ ይሻላል። ጨው ከሚበዛ ትንሽ ያነሰ እንጨምርበታለን። እዚህ ላይም ጨው እንጨምርበታለን። አንድ ጨው ላይ አንድ ጨው ትንሽ ስለሆነ ትንሽ በቂ ነው። ሲዘርገን ጨውን ተጨመረን በኋላ ደግሞ እናቋቁለን፣ እናሸዋለን። ሰው ሲለፋ ኮሜንት ላይ ቅባት ማብዛትም አያስፈልግም። ለጤናም ጠንቅ ነው። ሁሉ ነገር የተመጣጠነ አድርጎ መስራት ለጤናም ጥሩ ነው። እንግዲህ ጨዋዎችንም ጨምረናል። ሁለቱም ላይ መጨረሻ ላይ እንግዲህ ሲንተከተክ አሳያችኋለሁ። ሲበስል ይህን ይመስላል። አሁን ቀይ ወጡ። እሺ አሁን እየበሰለ ስለሆነ የፈለገው ውሃን ጨምርበትና በጣምም አናበዛም። በጣም ካበዛ ነው ይቀጥላሉ ማለት ነው ማለት ስለዚህ በመጠኑ ነው። ከእንትኑ ፕሮፖርሽናል ማድረግ አለብን። ስለዚህ አድርገን በቃ ማብሰል ነው ከምን ማብሰል ይሄንንም እንደዛው ይሄንንም ከምን ማብሰል ነው እንግዲህ እንደምታዩት መጨረሻ ላይ

በሷን አልጫውን ጣታደርጎበታል የሚፈልጉ ቃሪያን ማረት ትችላላችሁ። እንግዲህ ሲናወጣ ተነካላችሁ። እሺ ይኸው ቅቤ በአነስራወጡ ላይ ትጨምራላችሁ። እንደዚህ አድርጋችሁ ቅቤ ጣሳ ይበዛ በጤና ሲበዛ ጥሩ አይደለም። እንደዚህ ያደርጋችሁ ነገር ቅቤ በና መጣብክ ካለበት በቃ ወደ ሳህን አውጥቶ ለመሳ ዝግጁ ሆኗል ማለት ነው። መስላል እንግዲህ

በቃ ይሄንን ይመስላል እንግዲህ ምርጥ ቀይ ወጥ ካለጫ ጋር ሳይበዛ ምሳ በቂ ነው። ለሁለት ሰው ለሶስት ሰው ይበቃል። እና እናመሰግናለን። የሚለውን ላይክ፣ ሼር፣ ኮሜንት እያደረጋችሁ እንግዲህ አበረታቱን። በሰላም ዋሉ።